መጽሐፈ ዕዝራ ሱቱኤል ምዕራፍ አስር ከዚህ በኋላ በሌሊቱ ማግስት ንስር ከባህር ሲወጣ በሕልም አየሁ። መንግስተ ባቢሎን ክንፎችም አስራ ሁለት ናቸው፣ ራሶቹም ሶስት ናቸው። በክንፉም በዓለሙ ሁሉ ያበራል፣ በስልጣኑ ዓለሙን ሁሉ ይገዛል። የሰማይ ነፋሳትም ሁሉ ይነፍሱበታል፣ መኳንንት ደመናትም በሱ ይሰበሰባሉ። ከዚያም ክንፎቹ ራሶቹ ይበቅላሉ፣ ልጆች ይወልዳሉ። እነዚያም ራሶች ታናናሽ ክንፍ ይሆናሉ፣ ደካሞች ይሆናሉ፣ ራሶቹም ዝም ይላሉ። ከነዚያም ራሶች የመካከለኛው ራሱ ይበልጣል። ነገር ግን እሱም ከእነሳቸውም ጋር ዝም ይላል። ያም ንስር ምድርን ይገዛት ዘንድ በምድር ሁሉ ያሉ ሰዎችም ይገዛቸው ዘንድ፣ ከሰማይ በታች ያሉ ሁሉ ይገዙለት ዘንድ በክንፉ ይበራል። ያንንም ንስር በዚህ ዓለም ከተፈጠረው ፍጥረት የሚከራከረው የለም። ከዚህም በኋላ ያ ንስር ተነስቶ በጥፍሮቹ ቆሞ ቃሉንም አሰምቶ ጮኸ። ክንፎቹንም ሁላችሁ ከናንተ አንዱም አንዱም በየቦታችሁ ተኙ እንጂ ሁላችሁ አንድነት አትነሱ፣ በየጊዜው ትነሳላችሁ። የኋለኛይቱ ራሱ ከሁሉ ትበልጣለች አለኝ። ከፋርስ በኋላ የተነሳች መንግስተ ቅርጽ ከሁሉ ትበልጣለች ባየው ጊዜ የሚገዙ ከዘመዶቹ የሚወለደው ነው እንጂ ከሱ የሚወለደው አይደለም። የእነዚያ የራሶች ቁጥርም ስምንት ናቸው። የሊህ የነገስታት ቁጥርም ስምንት ናቸው። ከዚህ በኋላ በቀኝ በኩል ወጣ አለሙን ሁሉ ገዛ አለኝ። ከዚህ በኋላ በባቢሎን ቀኝ ያለ መንግስተ ሜዶን ተነሳ አለሙንም ሁሉ ገዛ። ከዚህ በኋላ ጥፋቱ በደረሰ ጊዜ ቦታው የማይታይ እስኪሆን ድረስ እርሱም ጠፋ አለ። ሁለተኛውም ወጣ እርሱም ብዙ ዘመን አጽንቶ ገዛ አለ። ባልንጀራው ፋርስ ተነሳ፣ ብዙ ቀንም አጽንቶ ገዛ። ከዚህም በኋላ የሚጠፋበት ቀን በደረሰ ጊዜ እርሱም እንደ ፊተኛው ጠፋ። ቃል መጣለት፣ ምድርን ይህን ያህል ዘመን አጽንተህ የገዛሃት አንተ አሞራ ሳትጠፋ ይህን የምነግርህን ስማ አለ። አብይ አንጢያስኮ ካንተ በኋላ እንዳንተ የሚጸና የእኩሌታህንም እኩሌታ እንዳንተ የሚገዛ የለም። አፊፋኖስ ሶስተኛው ሶስተኛውም ወጣ። እርሱም ከሱቅ አስቀድሞ እንደነበረው አጽንቶ ገዛ። ከዚህ በኋላ እሱም ጠፋ። ከዚህ በኋላ ዳግመኛ ክንፎቹ ነገስታቱ ሁሉ ወጡ እያንዳንዳቸውም ገዙ። ዳግመኛ ሁሉም ጠፉ። ከዚህ በኋላ አጽንተው ይገዙ ዘንድ በግራ በኩል በየጊዜያቸው ክንፎቹ ነገስታቱ ተነሱ፣ ነገር ግን ፈጥነው ጠፉ። ከእሳቸውም የተነሱ አሉ፣ ነገር እነሱ አልገዙም። ከዚህ በኋላ እሊህ አስራ ሁለቱ ክንፎች ነገስታቱ ጠፉ። አሊህም ሁለቱ ራሶቹ ነገስታቱ ጠፉ ዝም ከሚሉ ከሶስቱ ራሶች ነገስታቱ በቀር ከዚህ አሞራ ወገን የቀረ የለም፣ ከስድስቱ ነገስታቱ ራሶችን በቀር የቀረ የለም። ከዚህ በኋላ ከሊህ ከስድስቱ ራሶች ሁለቱ ተለይተው ሄዱ። በቀኝ በኩል ባለ ራሱ ውስጥ የተቀመጡ አራቱ ግን በቦታቸው ቀሩ። አሊህ አራቱ ራሶች ነገስታቱ ግን ይቆሙ ዘንድ አለሱም ይገዙ ዘንድ ተማከሩ። ከዚህ በኋላ አንዱ ተነስቶ ቆመ። ነገር ግን ፈጥኖ ጠፋ። ሁለተኛውም እንደሱ ከፊተኛው ይልቅ እርሱ ፈጥኖ ጠፋ። ከዚህ በኋላ ከሞት የቀሩት አሊህ ሁለቱ ነግሰው ይገዙ ዘንድ እንደሱ ተማከሩ። ከዚህ በኋላ አሊህም ሲማከሩ ዝም የሚሉ ከሶስቱ ራሶች መካከለኛ የሚሆን አንዱ ተነሳ። ከነሳቸውም የሚበልጥ እሱ ነው። ከዚህ በኋላ አሊህን ሁለቱን ራሶች ከሱ ጋር ወሰዳቸው። ያ ራስ አብረውት ካሉ ጋር ተመለሰ። ይገዙ ዘንድ የተሟከሩ አሊህን ሁለቱን ራሶች ዋጣቸው፣ ድል ነሳቸው። ያ ራስ አፊፋኖስ አንጢያስኮ አጽንቶ ገዛ። በእሷም የሚኖሩ ሰዎችን በብዙ ድካም መከራ አጸናባቸው። ከቆሙት ከሊህ ክንፎች ሁሉ ይልቅ ፈጽሞ ዓለምን ቀማ። ከዚህ በኋላ መካከለኛው ራስ እንደ አለዚያ ጠፋ፣ አፊፋኖስ። ሁለቱ ራሶች ቀሩ፣ አጀም፣ ሮም። እነሱም እንደ እነሱ ምድርን ገዟት፣ በውስጣ ያሉትንም ገዟቸው። ከዚህ በኋላ ይህ በቀኝ በኩል ያለው ራስ በጥሊሞስ በጋራ በኩል እኩል ያለውን ዋጠው። አንጢያስቆ በፊትህ ተመልከት፣ የምታየውንም እወቅ ያለኝን ቃል ሰማሁ። ባየውም ጊዜ የጮኸ እነሆ ከምደበዳ አንበሳ ተነሳ። እንደ ሰውም ሲናገር የሰማሁት ያንን አሞራ የምነግርህን እግዚአብሔር እግዚአብሔርም ያለህን አንተ ስማ ምድርን ይገዟት ዘንድ ከፈጠርካቸው የዘመን ፍጻሜ ከሚደርስባቸው ከሊህ ከአራት እንስሳ ነገስታት የቀረህ አንተ አይደለህምን? ያለህን ስማ። አራተኛው መጥቶ ያለፉትን በብዙ ድካም በብዙ ሕማም ይህ ዓለም የቀሙትን አለዚያን እነዚያን እንስሳ ሁሉ ድል ያደረጋቸዋል ያደርጋቸዋል ያለህ አንተ ስማ። ይህ ያህል ዘመን በዚህ ዓለም በተንኮል ኖሮ ይህችን ዓለም በጽኑ አገዛዝ ገዛት። ያለህን ስማ። ጻድቃንን ቀምታቸዋልና ደጋጎቹ ሰዎችንም በድልሃቸዋልና ቅኖችንም ጠልተህ አሰተኞችን ወድሃቸዋልና የጻድቃንን እንባቸውን አፍርሰሃልና ያልበደሉትን ሰዎች ቅጽራቸውን አፍርሰሃልና ኃጢአትህም ወደ እግዚአብሔር ደርሳለችና ትቢትህም ወደ ኃያል እግዚአብሔር ደርሷልና፣ እግዚአብሔርም ወገኖቹ መቃቢያን በቸርነቱ ተመልክታችኋለችና መቃቢያን መከራ የሚቀበሉበት ዘመን እንሆ ተፈጽሟልና። ስለዚህ ነገር አንተ አፊፋኖስ አንጤያስኮ ትጠፋለህ ኃጢአተኞች ወገኖችህ የእግዚአብሔርንም ሕግ የዘነጉ ጥቃቅን ነገስቶቻችህም ክፉዎችም የሆኑ ሰራዊቶችህም ይጠፋሉ። ምድርም ከመከራዋ ሁሉ እፎይ ብላ ካንተ ታርፍ ዘንድ የፈጣሪዋን ቸርነቱንና ፍርዱን ተስፋ ያደርግ ዘንድ በደለኞች ዘመዶችህም ይጠፋሉ።